በሰማ ወልድ መንፈስ ቅዱስ አህዱ አምላክ የእግዚሄር ቤተሰቦች ወገኖቻችን እግዚር ፍጽም ሰላም እንደምናላችሁ። ሰላም ግዜር ከሁላችን ጋር ይሁን። እንደእግዚሄር ፈቃድ ዛሬ የአባታችን የጻድቁ የገበረ መንፈስ ቅዱስን በዓል መሰረት አድርገን እንማራለን። እግዜር እንዲያስተምረን ፈቃድ ምርቱ በፊት አንድ ወረ ብላሰማችሁና እንቀጥላለን ማለት ነው።

ሰማያዊት መላእክት በስብሐት በምስጋና በዝማሬ የተቀበሉት ወደ ኢየሩሳሌምን ገብረ ህይወትን ወይም ገብረ መንፈስ ቅዱስን አስገቡት ማለት ነው። መንፈስ ቅዱስ ሕይወት ተብሎ ስለሚተረጎም ገብረ ሕይወት የሚል ስያሜ አግኝቷል። አባታችን እንግዲህ አባታችን እንደሚታወቀው በኢትዮጵያ ቃል ኪዳን ከተሰጣቸው ቅዱሳን ኢትዮጵያ ቃል ኪዳን ከተሰጣቸው ቅዱሳን መካከል አንድ ሰ ሁለት ዓመት ቆይቷል። የእድሜ ባለጸጋ ነው። በነገራችን በአዲስ ኪዳን የሰው እድሜ አጭር ስለሆነ ማለት ነው እና አባታችን ገብረ መንፈስ ቅዱስ የቢረታ ምራቱ ድንቅ ድንቅ ስራዎቹ፣ ታሪኩ በጥቅሉ ማንነቱ ተገልጦ የሚያልቅ ሆኖ አይደለም፣ አያልቅም። ነገር ግን እንዲያው ያስተምረን ዘንድ አንድ ሁለት መገለጫዎቹን አንስተን መነጋገር ይሻላል ከሚል ነው። እግዚአብሔር የጥበቡ ብዛት ስፋት ተቆጥሮ እንደማያልቀው ሁሉ ለቅዱሳን የሰጣቸው ክብርም እንደዛው ተቆጥሮ የሚያልቅ አይደለም። ስማቸውን ሰማይና ምድር አይችለውም። በጣም የቅዱሳን ክብር ቀላል አይደለም። በነገራችን ዛሬ የተወለዱ ቢጸ ሐሳውያን እንደሚናገሩት እንደሚያስቡት አይደለም። እግዚአብሔር ክቡር እንደመሆኑ ቅዱሳን ክቡራን ናቸው። እግዚአብሔር ጥበቡ የሰፋ ገቢረ ተአምራቱ የማይቆጠር እንደሆነ ሁሉ ለቅዱሳን የሚሰጣቸው ክብር ከፍ ያለ ነው። ገቢረ ተአምራታቸውን እንኳን የሰሩትን ስራ ሁሉ ቆጥረን ማወቅ የማይቻለን ድረስ እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ገቢረ ተአምርና የጽድቅ ስራ አላቸው ቅዱሳን ሆነ። እንግዲህ እነዚህን ቅዱሳን ነው ዛሬ ትውልዱ ከፍ ዝቅ አድርጎን ሊመለከታቸው የሚሞክረው፣ እግዚአብሔር ራሱ ያከበራቸው። ዘራችሁን እንደ ምድር አሸዋ አብርሃምን ምን አለው? ልጆችን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛቸዋለሁ ማለቱ ከአንተ የሚወለዱት ልዑላን የሆኑ አሉ እንደ መላይክት መላይክት የሚመስሉ አሉ ማለት ነው። ልዑላን ናቸው። ከአንተ የሚወለዱም ሀሳባቸው፣ ኑሯቸው፣ መንፈሳዊ ጸጋቸው ልዑላን የሆኑ እንደ መላይክት ሆነው የሚኖሩ አሉ። እንደገና ትሁታንም አሉ ሲለው ነው ከአብርሃም የተወለዱ ሆነው ኃጢአት የሚስመማቸው ምድራዊን ብቻ የሚያስቡ ኃጢአት የተገዙ ሰዎች ደግሞ አሉ ትሁታን ከአንተ የሚወለዱ። የሰማይ ከዋክብት የምድራሻ ተቆጥረ አያልቁም ያንተም ዘር ተቆጥሮ አያልቅም ሲለው ነው። ከዋክብት በሰማይ ከፍ ብሎ እንዲታዩ ከፍ ብሎ ለሰው ሁሉ የሚገለጥ ዓለምን የሚያስተምር ቅዱሳን ከአንተ ይወለዳሉ ሲለው ነው ለአብርሃም እንደገና ደግሞ በጣም የተዋረዱ ደግሞ ስመ ዜናቸው በምድር የጠፋ ምድራዊም ነገር ብቻ አስበው በምድራዊ ብቻ ኖረው የሚያልፉ ደግሞ ከአንተ ይወለዳሉ ለአብርሃም የሚወለዱት ልጆች ጸጋውን ሲነግረው እንደገና ልዑላንም ትሁታንም ልጆች እንዳሉት አድጎ ነው የነገረው። ስለዚህ እግዚአብሔር የልጆችን በልዕልና በቅድስና ከፍ አድርጎ የሾማቸውም አሉ። እንደገና ደግሞ በትህትና ደግሞ ከክብር አንሰው ከነበሩበት የቅድስና ማማ ዝቅ ብለው ደግሞ የተገኙም አሉ። እንደ ይሁዳ የወረዱ አሉ ማለት ነው እና ቅዱስ አባታችን በጣም የሚገርሙት ገቢ ምራቱ መካከል ያው እንዳልኳችሁ ጠቅሰን ዘርዝረን የምንዘልቀው አይደለም። ነገር ግን ለትምህርት እንዲሆነን የመጀመሪያው የዚህን ዓለም ምግብ አልቀመሰም። አባታችን ከእናቱ ጡት ውጭ የዚህን ዓለም ምድር አልቀመሰም። ሰላም ነከር እስከ ዘኢተ ሴሰየ ህብስተ አኮ ህብስተ ምድራዊየ ህብስተ ምድራዊየ እንተ ያመጽእ ሀኬተ ሀኬተ ስንፍናን የሚያመጣ የዚህ ዓለምን የዚህ ዓለምን ምግብ ያልተመገበ ለሆነ ለሆድህ ወይም ለከርስህ ምስጋና ይገባል ብሎ ደራሲ እንደደረሰው የዚህ ዓለም ምግብ አልተመገበውም። የዚህ ዓለም ምግብ ምንድን ነው የሚባል? ሐኬትን የሚያመጣ ስንፍናን የሚያመጣ በእርግጥ ሳንበላ አንኖርም። እኛ ጸጋችንም ስላልሆነ ሳንበላ ላኖር እንችላለን፣ እንደ አባታችን እንደ ገብረ መንፈስ ቅዱስ ሰጠን በስተቀረ ብዬ ነው። ነገር ግን የዚህ ዓለም ምድር ለጊዜው ነው። ስንፍናን የሚያመጣ ነው፣ ሰውነትን የሚያደልብ ነው። ከእግዚአብሔር የሚያገናኝ የመጨረሻ ምግብ መንፈሳዊ ምግብ ነው። ለሰው ልጅ ከእግዚአብሔር የሚያገናኝ እውነተኛ ምግቡ እና ምድራዊ ምግብን አባታችን አልተመገበም፣ ፍፁም አልቀመሰውም። የዚህን ዓለም ምድር አስባችሁታል? ቆም ብለን እኛን እንይና፣ ምን ወጣው፣ ምን ገባው፣ ምን ደክመው። በተለይ ደግሞ እንዲያው በዚች አሁንስ ሰላምም በተነፈገ በቅድስት ሀገራችን ኢትዮጵያ መቼም በብዙ በልዩ ልዩ መልክ ድሆች በበዙባት በዚች ሀገር ሰው የሚደክመው ጥሮ ግብሮ ለመብላት ነው እንጂ አሁን ከዚህ ምን አለ እስኪ በአብዛኛው ያለውን ነው የምነግራቸው ከትንሾች በስተቀረ ስለዚህ ምን ወጣው ምን ገባው እኛ ብዙ ጊዜ ለስጋችን ነው ልንበላ ነው ልክመው ብላ በሀፈገጽ ከተብሎ በአዳምም የተነገረውን ቃል ኪዳን ፈጸሙ። ያው ግዴታችን ሆኖ ነው። አባታችን ገብረ መንፈስ ቅዱስ ግን ከዚህ የተለየ ሆነ። ማለት ደክመህ ብላ የተባለውን ለመንፈሳዊ ብቻ ነው፣ ያው ለመንፈሳዊ ብቻ። አቤት በሆዳችን ምክንያት ለስንቱ አጎበደድን! አቤት ለስንቱ ተገዛን! አቤት ስንት ጊዜ ክብራችን ዝቅ አደረግነው፣ በምግብ በሆዳችን ምክንያት፣ በስጋችን ምክንያት አባ ገብረ መንፈስ ቅዱስ አባታችን ግን ምንም ከእግዚአብሔር የሚለየው እንዳይሆን እግዚአብሔር ጸጋ አድርጎ ስለሰጠው ምግብን በዚህ ምድር አልተመገበም። በጣም የሚገርመው አንዱ ነገር ይሄ ነው። በጣም በጣም የሚገርማችሁ ሌላኛው አባ ገብረ መንፈስ ቅዱስ ልብስ የለውም። ልብሱ ፀጉሩ ነው። ልብሱ ፀጉሩ ነው። እግዚአብሔር አስቡት፣ ዘመን ያለን ሰዎች እርቃናችን የሚከልል ልብስ እንዴት እየተጠቀምን እንደሆነ አስቡት። አባታችን ግን ልብስ ሳይለብስ ደግሞ በፀጉር ተሸፍኖ መላ አካሉ ምንም እርቃን ሳይታ እግዚአብሔርን የሚያገለግል ነበር። አባታችን አስቡት። ዛሬ ደግሞ እኛ እንግዲህ ያው ምንም የቀረን ነገር የለም እኮ። በተለይ እህቶቻችን ያው እርቃናቸውን እየሄዱ እንደሆነ ትገነዘባላችሁ። እያያችሁ ስለሆነ እና አባታችን ልብሱ ጸጉር ነበረ፣ የገዛ ፀጉሩ። እሱ ደግሞ የሚገርም ነገር ነው። ሁሉም ነገር ይገርማል ግን እኔ ከአናኗሩ አንጻር ሁለቱ ነገሮች በጣም ይገርሙ በመንፈሳዊ ህይወቱ እንግዲህ የኢትዮጵያን ህዝብ ካልማርክልኝ ለዓለም ምረት ካላወረድክልኝ ብሎ ለብዙ ዘመናት በስቃይ ራሱን የገዛ እግዚአብሔር ደግሞ ቃል ኪዳን አድርጎ የሰው ልጆች ምር የላለ ብሎ የሰጡ አባታችን ነው። እንግዲህ ስለ ሰው ልጆች ፍቅር ሲል ራሱን ልክ እንደ ጌታው እንደ ኢየሱስ ክርስቶስ አሳልፎ ለመከራ የሰጥ አባት ነው እና በእውነት አባታችን ለከቱ ይደርብን፣ ገሉን ተአምራቱን እምናምን በመላጅነቱም እንማጸን እኛ የክርስቲያን ልጆችን ይጠብቀን። አስራት ሆና የተሰጠችው ሀገራችን ኢትዮጵያንም በመላጅነቱ ይጠብቅልን። የጻድቁ በረከት በላች እንዲያደርግልን፣ ሌላውን እናንተ አሰፍታችሁ ታነቡታላችሁ፣ ትረዱታላችሁ ከሚል ነው። ጻድቁ አባታችን ግን በስጋዊ አይደለ፣ በመንፈሳዊ ምግብ በምድራዊ አይደለ፣ በሰማያዊ ህይወት በምድራዊ ልብስ አይደለ፣ እኛ ዛሬ እንቀጻጸብበት የለበሰውን ካልለበሰው ለይተን አንዱ የምናከብር አንዱ የምናዋርድበት፣ አለባበሳችንን ፍጹም እንዳልነካው የዚህ ምድር ምኗም እንዳልተከተለው ያሳያል። ምግቧም ልብሷም እንግዲህ እንዳልኳቸው የኛ ድክማሁን ድካማሁን መውጣት መግባታችን በስጋ ለመልበስ ለመብላት ነው። በቃ በአብዛኛው ማለት ነው፣ በስጋ ደረጃ ከዛ ውጭ ሌላ ምን አለ? መጠለያ ነው። ሶስቱ ነገሮች መሰረታዊ ፍላጎት ይባላሉ እና መሰረታዊ የሚባሉትን ፍላጎቶች እንኳን አባ ገብረ መንፈስ ቅዱስ አልተጠቀማቸውም። በዚህ ምድር ይህችን ዓለም ቃት እስከ ሁለንተናዋ እስከ ጫፍ ድረስ የናቃትና የተዋት ቢኖር አባታችን ገብረ መንፈስ ቅዱስ ነው እና እንግዲህ እኛም ቢሆን በዚህ ምድር መብላታችን መጠጣታችን በአግባቡ ከሆነ መልበሳችን ክፉ አይደለም። ግን በልብስ ምክንያት በምግብ ምክንያት ከሚመጣ ኃጢአት ግን እንድንጠበቅ አባታችን ያሰምረናል። በእውነቱ እንተ ያመፀ ሀኬተ ይላል። አስቡት፣ የለበሰን ካለበሰ የምንለይበት አጋጣሚ አለ በምግብ ምክንያት ራሳችን ማዋረድ አለ፣ ለስጋ መገዛት አለ፣ ከመንፈሳዊት መራቅ አለ፣ ጾምን አለማክበር አለ እና ከእግዚአብሔር የሚያደቀን ነገር እንዳይሆን በስጋችን እንድንሰለጥንበት አባታችን አብነት አድርገን እንችን ይፍቀድልን። በድጋሚ ይቆይን።